ሰላም ጤና ይስጥልን። ውድና የተከበራችሁ አድማጭ ተመልካቾቻችን፣ ከድራ የዩቲብ ቻናል ቤተሰቦች፣ እንግዲህ የምታዩት ነገር ይሄ ምንድን ነው ብላችሁ ታስባላችሁ። ያው በደንብ ታውቁታላችሁ፣ በተለይ የአርሶ አደር ልጅ የሆናችሁ ጤፍ እንጀራ በርጎ እንብላ ያልናት የለከስካሴ ልጅ ጎመን አማራት የተባለው የምታዩት ባለፍ በቡቃያነቱ እያሳየኋችሁ ነበረ። ራያ ቆቦ ወጣ ብሎ እንግዲህ በተለይ ያው ራያ ቆቦ አካባቢ የሆናችሁ ልጆች ኖክን ወጣ ብሎ እዛ ያው ታፔላው ማለት ነው፣ ራያ ቆቦ የሚለው ከዛ ወጣ ብሎ ትንሽ ዝቅ እንዳላችሁ እዛ አካባቢ ላይ ነው ይሄ ጤፍ የሚገኘው። በእንደዚህ አይነት ሁኔታ የበልግ ጤፍ ነው የምታዩት እና ይሄ ጤፍ በምንድን ነው? በውሃ ነው፣ በመስኖ ማለት ነው። እንደዚህ የሆነው እያሳዩኋችሁ ነበር። የሆነ ሰዓት በተለይ ላይቭ ምናምን ነገር ስገባ በላይቭ ሳሳያችሁ ነበርና በላይ በደንብ እያያችሁት ነበር። ይሄን አካባቢ ማለት ነው። አሁን ላይ በእንደዚህ አይነት ሁኔታ ደርሷል። ያው የማታ ጮራ ነች የምታዩት ማለት ነው። ጮራ ያው እንግዲህ በእንደዚህ አይነት ሁኔታ እየተሰናበተች ትገኛለች እና የምታዩት ማለት ነው። ጤፉ እጅግ በጣም በሚያምር ሁኔታ እዚህ ደረጃ ላይ ደርሷል። በጣም ያምራል። የምታዩት ፍሬ እያፈራ ነው ማለት ነው። አሁን ደግሞ ወፍ እያስቸገረ የሚገርማችሁ ነገር ወፍ እየጠበቁ ነው እዚህ የዋሉትኝ። አሁን ላይ ያው በጣም ወፍ አሁን ላይ በልግ ከመሆኑ የተነሳ የተወሰነ አካባቢ ስለሆነ እንደዚህ አይነት የጤፍ አዝመራ ያለው እና ወፍ በጣም ይፈልገዋል። እና ያው በዚህ በታች በርቀት የምታዩቸው ሰዎች አሉ ያው ወፍ እየጠበቁ ምናምን ነገር ነው። እጅግ በጣም የሚያምር ቦታ ነው የምታዩትኝ። ይሄ ቦታ እንግዲህ እንደነገርኳችሁ በእንደዚህ አይነት ሁኔታ አርሶ አደር ገበሬ እንግዲህ ስራ አልፈታም ባለው ሁኔታ ማንኛውንም አጋጣሚ ተጠቅሞ ያው እንግዲህ በልግም መኸርም እንደዚህ አይነት ሁኔታ ነው የሚያደርገውና አሁን በተለይ ከኑሮ ውድነቱ አንጻር ማለት ነው። ይሄ የበልግ ጤፍ ሲገባ ልዩነት ይመጣል። የተወሰነ ጤፍ ይቀንሳል ማለት ነው። ስለዚህ ይሄ እስከሚደርስ ድረስ ደግሞ ያለው ሁኔታ እንግዲህ በምታዩት መልኩ ነው። ይሄን እስኪ የአረም አይነት ማን ነው የሚያውቀው? እስኪ ይሄን ይሄ የአረም አይነት ማን ነው የሚያውቀው? ይኸው በጣም እዚህ ስር የሰደደ ነው። እመልከቱት እስኪ ይሄ የአረም አይነት እስኪ፣ ደንቃለው። አቅም የሌለው ሰው አይነቅለውም። በነገራችን ላይ አቅም በጣም ይጠይቃል። ይሄን እነቅላለሁ ብለህ ወይም ደግሞ ጤፍ እያረምክ ይሄ በጣም አስቸግሮ አፈትልኮ የወደክ ወይም የወደክሽ ካላችሁ ለትዝታም ይሆናል። የሚገርማችሁ ነገር ጭቃ በሆነ ሰዓት ደግሞ አይነቀልም። ይሄን አረም ለመንቀል ስትፈልጉ በጣም ያስቸግራል፣ ጭቃ በሚሆንበት ሰዓት ማለት ነውና ይሄ ነገር ገጠመኝ ያላችሁ ልጆችም ትኖራላችሁ። ያው የምታዩት አሁን ይሄ እየቦረቀ ይባላል። መቦርቃት ማለት ያው እየደረሰ ነው፣ ይሄ ጤፍ ማለት ነው። በዚህ በምታዩት መልኩ እጅግ በጣም ያምራል። እንግዲህ የምታዩት ነው ጤፉ። ይሄ እንግዲህ ጤፉ ያያችሁት ማለት ነው። በልግ ይባላል። ይሄ የበልግ ጤፍ በእንደዚህ አይነት ሁኔታ በጣም ማሳው አጠቃላይ በጣም ብዙ ነው፣ የብዙ ሰው ነው እንግዲህ ማሳው ማለት ነው። በእንደዚህ አይነት ሁኔታ ዝግጁ ሆኗል። ስለዚህ በእርግጠኝነት እንግዲህ አንድ ሁለት ሳምንት ቢጨምር ነው። ከዛ በኋላ ይታጨዳል። ከሳምንት ከሁለት ሳምንት በኋላ ይታጨዳል። ይሄ ጤፉ ደግሞ ወደ ገበያ በሚገባበት ሰዓት አሁን ካለው የገበያ ልዩነት ይቀንሳል ብለን እናምናለን። ምክንያቱም ያው አዲስ እንደዚህ አይነት ሁኔታ ሲሆን በዛ ልክ ልዩነት ስለሚያመጣ ማለት ነው። እጅግ በጣም ደስ የሚያሰኝ ቦታ ነው እና ክብር ለአርሶ አደሮቻችን አርሶ አደሮቻችን በእንደዚህ አይነት ሁኔታ ደከመኝ ሰለቼን ሳይሉ በማንኛውም አጋጣሚ ነገሮችን እንደዚህ እያደረጉ ማለት ነው። አዝመራውን በእንደዚህ አይነት ሁኔታ ነው። እንትንም እስኪ መልከቱት፣ የምን ያክል እንደሚያምር ይሄ ተቁለፍልፎ ያው ያያችሁት ነው አይደለ? ዋው፣ በጣም ያምራል ጤፋራም። በነገራችን ላይ አንድ ጓደኛዬ ና ከማሽላረም አልነውና፣ አረም በጣም ምርጥ ነው አለ። እንዴት ምናምን ነገር ስንለው አረ እንደው ጤፉን እንደው ጠቅላል እያረካ ላይ እየረገጥከው ታልፋለህ፣ እና ከቶም ያው ከማሽላ አረም ጋር ማየው ነው እንጂ ያለው ምንድነው፣ ጤፍ ከማጨድና ከማረም የትኛው ይሻላል ምናምን ነገር ሲባል አረ ጤፍ ማጨድ አለ። ይሄ ለምሳሌ አሁን ሁለት ትልም ቢሆን ይሄ አግድሞ የምታዩት ማለት ነው ሁለቱን ትልፍ ትልም የ ለሁለት ሰው ብትከፋፈሉት ይሄ ጤፍ ካልታጨደ በራሱ ያው እንግዲህ ማግለል አይችልም። ስለዚህ ጤፉን በሚያጭድበትኝ ሰዓት ሰዎች በጣም ጎበዝ ጎበዝ አጫጆች አልፈው ይሄዳሉ፣ ልጁን ማለት ነው። እና በዛ ሁኔታ እንዴት ነው ድረስብን እንጂ ምናምን ነገር ሲሉቴ ማለት ነው፣ አረ ስትመለሱ ሁለተኛ አብረን እንወጣለን ምናምን ይላልና፣ አረም ይሻላል ይለኛል። አረም እንዴት ይሻላል ምናምን ስለው፣ አረ አረም እኮ አለ እንደው እንደዚህ ከሆናል ይሆናል እንደው ይሄን እርገትገት ያረከው አለ። እንደው ሲያልፉ ኋላ እየረጋገጥከው ታልፋለህ፣ አይለያቸው ምናምን ነገር አለ። አጨዳ ከሆነ ግን ረግጠው ምታልፋ አይደለም ብሎ ባለፈም የሆነ ፕሮግራም ላይ ሰርቼላችሁ ነበር። በእንደዚህ አይነት ሁኔታ እና ጤፍ ስታርሙ ስታጭዱ፣ ጤፍ አጨዳ ላይ እየገጠማችሁ በተለይ ደግሞ ጤፍ ስታጭዱ እጃችሁን ለመቁረጥ የሞከራችሁ በእንደዚህ አይነት ሁኔታ ብዙ አይነት ገጠመኞች አሉና ይሄን ሁኔታ ሴቶች ደግሞ አንዳንድ ሴቶች በነገራችን ላይ ጤፍ ሁሉ የሚያጭዱ በጣም ጠንካራ ሴቶች አሉ። ከጤፍም አልፎ ማሽላ ሁሉ የሚያጭዱ፣ ማሽላ የሚጋጡ፣ ማሽላም አልፎ ደግሞ ሳር የሚያጭዱ በጣም ጎበዝ ጎበዝ አሉና በዛ ልክ ነው እንግዲህ የምታዩት ማለት ነው። እጅግ በጣም ደስ የሚል ቦታ ነው የምታዩት። ውድና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ወዳችሁና ፈቅዳችሁ ስለተመለካከታችሁት ይህን ፕሮግራም እኔም በጣም አመሰግናለሁ። የምታዩት ይሄ መስኖ ሲያጠጡ ውሃ በእንደዚህ አይነት ሁኔታ ነው መስኖ። እንግዲህ ይሄ ክፍተት የሚተወው ለውሃ ማሳለፊያ ነው። ከዛ ውሃው በዚህ ወደ ላይም ወደታችም እየተደረገ እንዳቅጣጫው በደንብ ይጠጣል ማለት ነው። በጣም ያምራል ቦታው የምታዩት፣ እጅግ በጣም የሚያምር ቦታ ነው። ስለዚህ ሁላችሁም እንግዲህ የአርሶ አደር ልጅ የሆናችሁ አርሶአደርን የምታበረታቱ የምትወዱ ሸርሸር አድርጉት፣ እስኪ ሁላችሁም ሸርሸር አድርጉት፣ እስኪ ይሄን ፕሮግራም ሸር አድርጉት። ቤተሰብ እጅግ በጣም ደስ የሚል ቦታ ሆኖ ሰላዩት። እንግዲህ ክብር ለአርሶ አደሮቻችን፣ ክብር ለአባቶቻችን አርሶ አደሮች እንግዲህ ለፍተው ደክመው በእንደዚህ አይነት ሁኔታ እኛ እንድንኖር እነሱ ለፍተውና ደክመው በእንደዚህ አይነት ሁኔታ ስለምናገኘው ምርቱን ማለት ነው። ክብር ለአርሶ አደር የአርሶ አደር ቤተሰብ የሆናችሁ ሁላችሁም ክብር ይገባችኋል። ምክንያቱም አርሶ አደር ካላረሰ ማንኛውም ሰው የተሸከመውን ያክል ብር ቢሸከም ብር አይበላም። ማንኛውም በዘመናዊ ይሁን በባህላዊ መልኩ ከግብርና ውጤት የሚገኙ ናቸው፣ ለምግብነት የሚውሉት ለምግብ ፍጆታ የሚውሉት ና ክብር ለአርሶ አደሮች የሚል ሀሳብ ነው እና በዚህ ልክ ቆይታ እናደርጋለን ውድና የተከበራችሁ አድማጭ ተመልካቾች፣ እንግዲህ በምታዩት መልኩ ይህ ወንድማችን ወፍ እየጠበቀ ነው ያገኘሁትኝ። ስለዚህ ያው ጤፉ ወፍ እየተጠበቀ ነው ያለውና ለምንድን ነው ወፍ የምትጠብቁት? አሁን ላይ ወፍ እየበላው ለምን ብዙ ሰው ስላልዘራና ውስን ስለሆነ ነው እ እና ወፍ በምንድን ነው ወፍ የምትጠብቁት? አሁን እዚህ ባፈር ነው በድንጋይ ነው የምታባረሩት? ምን ይላል እስኪ እንትን በል ወንጭፍ እስኪ አሳየን እስኪ እንዴት እንትን እንደምታደርግ ባፈር ነው የምታደርገው አሁን እሱ ነው ኩንጋሉ እስኪ ሄድ በለው ኦ ኦ ኧረ ይሄ ኮም ይሄ የሚፈረፈር አይደለም አሁን የላከው እኮ ድንጋይ ነው ራሱ የሚፈረፈር አድርግ እንጂ እ የሚፈረፈረው ነው ማድረግ ያለብህ እሱ ነው አሁን ወንጭፍ አ ኦ ኦ ኦ አሁን ይሄ በጣም አሪፍ ነው በቃ ባይሆን ስማ ወንጭፍ ግን ስትወነጭፍ አምልጦ መትቶ ያውቃል። ድንገው ምናምን ይመታል ሌላ ሰው። መተህ ታውቃለህ አታውቅም? ስለዚህ እስኪ አሁን እነዚህ የሚያዩህን ሰላም ሰላም በላቸው እስኪ። አዎ ይሄ ምን ይባላል? የያዝከው ይሱ የወፍ መጠበቂያ ወንጭፍ ይባላል። ወንጭፍ እስኪ አንጠው እስኪ ገመዱ ገመዱው እስኪ እንዴት እንትነው የሚሰራው ወጌሻ አንተ ወጌሻ አይደለህም እንዴ? አረ ወንጭፍ አሰራርማ ካለመድኩ ጋር የለህም። እኔ ወንጭፍ በጣም ነበር የምሰራው። ጅራፍ? አዎ፣ ጅራፍም አትሰራ እና ጅራፍ ካሰራ እኮ ወንጭፍም ቀላል እኮ ነው። ዛቢያ ጉንጉን ምናምን አለው እሱ። አሃ አሃ። ስለዚህ ጎበዝ ባለሙያ ነው የሚሰራው። በጣም ጥሩ አመሰግናለሁ። አይዞ በርታ። እሺ፣ በጣም ጀግና። እሺ፣ እሺ።